ይህ የማይረባ ደደብ! አይዞህ፣ ተረጋጋ። ይህን የምንፈታበት ነው። ገንዘቡን አሁኑኑ መፈለግ አለብን። በቃ እየተረገመ ሆን ብሎ ነው እንደዚህ የሚያደርገው። አሁን እኔ ያናግረዋለሁ። ደግሞ እንደ ልማዳችሁ ተጣልታችሁ የእኛንም ሰላም እንዳትረብሹ እባካችሁ። ይህን ስራ ለማሳካት በጣም ለፍቻለሁ። አሁንም የምናቋርጠው ነገር አይኖርም። ለሚጌልና ለአሌሃንድሮ ይህን ፕሮጀክት ለማሳካት እኛ እንደምናስፈልጋቸው በደንብ እናሳያቸዋለን። ይቅርታ ኢዛቤላ፣ አንዴ እኔ ቢሮ ልትመጪ ትቻለሽ? እሺ የፋይናንስ ዘገባው ይሄን ነው ጥሩ ገንዘብህን በፍጥነት እንዲመልሱ የቻልኩትን በሙሉ አደርጋለሁ በጣም ያስደነከኛ ላይ አንድረው ትክክለኛውን ነገር በማድረግ ያለህን ስም አስመስክር አመሰግናለሁ በጣም ነው የማመሰግነው መልካም ቀን ጥሩ ስራ ነው መልካም ቀን መልካም ቀን እሺ ቻው አየልኝ አይደል ሁል ጊዜ የኤድዋርዱን ችግር ስፈታ ነው ምኖር። አልቫሮን ሁሉንም መረጃዎች እንዲነግርህ አርግ። ከዚህ በኋላ ምንም ነገር ሊደብቁ ነ አሁኑ እንዲነግረኝ አደርጋለሁ። አንተ ግን ምን ሆናል? የደበረህና የተጨነቅ ትመስላለህ። የአንተ ምክር ሰምቼ ማታ ብላንኪት አላገኛት እጄ ነበር። ከልዩዝ ጋር ተቃቅፈው አየኋቸው። ዛሬ ደግሞ ስብሰባ ላይ እያለን እሱን ለማግኘት መታ አብረው ሲያወሩ አየኋቸው። በጣም አዝናለሁ። ችግር የለውም። በዚህ መጨነቅ አያስፈልግም። እድሜ ልክን ሳደርገው እንደነበረው ስራዬን ዝም ብዬ ብሠራ ነው የሚሻል አያሳስብም ተረጋጋ። የማይረባ ተረጋጋ፣ እባክህ ተረጋጋ። ሰው ገደብ ነው። ሁልጊዜ ለእኔ ጥሩ ሆኖልኝ አያውቅም። አሁን ደግሞ ይኸው ላንቺም ችግር ሆኖብሻል። እንግዲህ አሁን ላይ ከኔ ጋር ያለው ግንኙነት ጥሩ ነው ኤድዋርዶ? አዎ። ነው እንዴ? በምታወሪው ነገር እርግጠኛ ነኝ። ንገረኝ። ለምን ብዬ ዋሻ አለው። እንግዲህ ሁሉንም ነገር ሊቀይር የሚችል ነገር ሰምቻለሁ። ስለ ለምንድነው የምታውረው ደግሞ ሶፊያ፣ ነፍሰ ነብሰ ጡር ናት። ምንድነው እያወራ ያለው? አይሆንም። አይ፣ እንደዛማ ሊሆን አይችልም። እንግዲህ ልጁ ላይ ምንም ነገር ልታደርግ አትችልም። አሌሃንድሮና ሶፊያ ለዘላለም የሚወቆራኛቸው ነገር መጥቷል። አይ፣ አይ፣ አይ፣ አይ፣ እንደዛማ አይሆንም። በጭራሽ ሊሆን አይችልም። አሌሃንድሮንማ በዛች ተራሴት ሴት ምክንያት በድጋሚ አላጣውም። እንግዲህ በጣም አዝናለሁ ኤድዋርዶ። ልብ ብላ አዳበኝ። ምን ማድረግ እንዳለብኝ አላውቅም፣ ነገር ግን ያልሽ በጭራሽ አይወለድም። ምንም ልታደርግ የምትችው ነገር የለም። ያች የተረገመች ሶፊያ፣ እርጉም ሶፊያ፣ የተረገመች ሶፊያ፣ መጥራባ መጥራባና። ተረጋጊ፣ ተረጋጊ። እንደዚህ አይነት መጥፎ ዜና ስለነገርኩሽ በጣም አዝናለሁ። አሊያንድሮስ አውቋል? አላውቅም፣ ግን አይመስለኝም። ምክንያቱም ቢያውቅ ኖሮ እስካሁን እሷ ጋር ሄድ ነበር። እውነት ሊሆን አይችልም። እውነት ሊሆን አይችልም። እውነት ሊሆን አይችልም። እውነት ሊሆን አይችልም። ተረጋጊ። ከወንድሜ ጋር ያለሽን ግንኙነት ማስጠበቅ ይኖርብሻል። ለጊዜው አብራችሁ ለመዝናናት ሂዱ። እንደሱ ለማድረግ ትክክለኛው ጊዜ አይደለም። ኤዱዋርዶ ገና እኮ ወደ ድርጅቱ እየተመለሰ ነው። ወደ ሌላ ቦታ ለመሄድ አይስማማም። እንግዲያውስ የሆነ ዘዴ ፍጠሪ፣ ምክንያቱም አሊሃንድሮ አባት እንደሚሆን ካወቀ። ስሚኝ፣ እንደምታጭዋቂ ሶፊያ ልታናግረን ስትመጣ ባናግራት ኖሮ ነገሮች ከዚህ የተለዩ ይሆኑ ነበር። ይሁል የእናንተ እኮ ቢያንስ ሶፊያ ልታናግር ሞክራለች። የእኔ ግን ጭራሽ በላንኪታ ከልዩዝ ጋር ነች የመጣችው። እሱን ለማግኘት ይሁን አይሁን አይታወቀም። ከሶፊያ ጋር የተፈጠረውን ችግር ማስተካከል አለመቻሌ በጣም ይጸጽተኛል። ያየሁ ነገር በጣም እንደሚያስደነግጥ አውቃለሁ፣ ነገር ግን ምናልባት የኤዱዋርዶ ያቀነባበረው ቢሆንስ የሚለው ሀሳብ ውስጥ ይመላለሳል። ሶፊያ በዛ መንገድ የምትክድ አይመስለኝም። ስለ አየሁና ስለተፈጠረው ነገር በደንብ የማሰቢያ ጊዜ አለ፣ ስለዚህ አስብ። የማስታውሰው ነገር ቢኖር አልጋይ ላይ ተኝተው እንዳየኋቸው ብቻ ነው። ሌላ ያየሁ ነገር አለ? ተኝታ ነበር እና በትክክል። ስለዚህ ሶፊያ ለት ነገር የፈለገችው እውነት አለ ብዬ አስባለሁ፣ ምናልባት ከዚህ በኋላ ከሀሳቤና ከፍርሃቴ ጋር እየተጋጨው መቀጠል አልችልም። ታዲያ ሂድና እናግራታ። አይሁንም፣ አለን አይሁንም። ምንም እንኳን እኔም ቢጎዳኝም ለእሷ ግን ከእኔ መለየቱን የሚሻላት አየ፣ አለን። እኔ እናንተ ሥራ ላይ ብቻ ነው ጎበዝ ይሆን ነው? አዎ፣ ነገር ግን እሱን ወደ ማጣቱ እየተቃረብኩ ነው። ይኸውልህ ዋናው ነገር አሁን እዚህ መሆን ነው። እሺ እንዴት ሆነልህ ሚጌል? ስብሰባው ትንሽ አስጨናቂ ነገር ነበር። ምንም ያህል ከባድ ቢሆንም ከአልባ ቡድን ጋር ያለኝን ግንኙነት ሊቀጥሉ ስኛለሁ። እንደዚ አይሆንም። ምን ነካ? በጭራሽ እንደዚህ መጨናነቅ የለብህም። አንቺ ምንም አታስቢ። ሁሉንም ነገር ማክስ ነው እንዲቆጣጠርም አድርገው። እንደዛ ከሆነ በጣም ጥሩ ነው። ይውልህ ሚጌል፣ እያሰብኩበት ነበር። እና ስለምኑ? እዚህ መሆኔ ግን ጥሩ ነው ብለህ ታስባለህ እንዴ? ሶፊያ፣ ምን ጥያቄ አለው? አንቺ እኮ ነሽ ለእኔ ህይወት የሰጠሽኝ። ቅድሚያ ስለምሰጣቸው ነገሮች እኮ በግልጽ እነግርሻለሁ። ስለዚህ ለእኔ ዋናው ነገር የአንቺና የልጅሽ ደህና መሆኑ ብቻ ነው። ምን መሰለህ፣ አንተ ላይ ከዚህ በላይ ችግር መፍጠር አልፈልግም። መጨናነቅ የለብህም። አይ በአንቺ ምክንያት የገጠመኝ ችግር የለም። ቆንጆ ጊዜ እንዳሳልፍ ነው የረዳሽኝ። አንድ ነገር ልንገር፣ ከአሊያንድሮ ጋር ስትገናኙ ምን ሊፈጠር እንደሚችል ሀሳብ ሆኖብኛል፣ እያስጨነቀኝ ነው ያለው። አንተ ደና እንድትሆን ነው የምፈልገው። እሺ፣ የእኔ መኖር እንዲረብሽም ሆነ እንዲያስጨንቅህና እንዲያናድድህ አልፈልግም። ታስብልኛለሽ ማለት ነው? በሚገባ አስብልሃለሁ እንጂ እሱ እኮ ጥያቄ ውስጥ ራሱ አይገባም። እንግዲያውስ፣ እኔም ሁል ጊዜ ስለ አንቺ በጣም ነው የምጨነቀው። ስለዚህ እርስ በርስ ተጣምረን እንረዳዳለን፣ ያሉኑን ነገሮች አብረን ዘና እንልባችኋለን ማለት ነው። ኢዛቤላ በመምጣትሽ ደስ ብሎኛል። ተመልክች ይህንን አበባ እንዴት አየሹ? ይቅርታ ኬረን፣ ጥሩ ስሜት ላይ አይደለሁ። አሁን ደግሞ ምን ተፈጠረ? ቆይ ምን ሆንሽ ነው? ይገርምሻል፣ ሶፊያ ነፍሰ ጡር እንደሆነ ይሰማሁኝ። የምርሽ ነው? ይህ ቅዠት መሆን አለበት። ነገር ግን አልያንድሮ እኮ ከአንቺ ጋር ነው እባክሽ። አዎ እሱማ ከኔ ጋር ነው፣ ግን እስካሁን ድረስ አላፈቀረኝም። ስለዚህ እስካሁን ድረስ ያቺን አሳሻጭ እያሰበ ከሆነ እመኝ ሲሰማ ወደ እሷ ነው እየበረረ መሄደው። ኬረን በቃ አያያይ አይሆንም፣ ውዴ፣ በፍጹም እንደዛ አይሆንም። አሁንም አይቀርም። ለምንድን ነው ግን እኔ የምፈልገውን ነገር ማግኘትም አልችላው? ለምን? ተረጋጊ እባክሽ ተረጋጊ። የምትዩው ነገር ሁ መሆን የለበትም። አሊያንድሮንማ በድጋሚ ማጣት አልችልም። እንደምንም መስዋዕትነት ከፍዬ ራሴ ያደርገዋለሁ። ኬረን፣ ይሄ መጨረሻ ነው አይደል? አዎ፣ የመጨረሻው ነው። ኦፍ በማለቁ ደስ ብሎኛል፣ ምክንያቱም ወገብ እየተንቀጠቀጠ ነው። አህ በየቀኑ የሚታጠበው እቃ ብዙ ነው አዎ አዎ የሆነ ጠንከር ያለ ነገር ሳያስፈልገኝ አይቀርም ወገቤን በጣም ይዞኛል እሺ እንድትረጋጋ ቡና ላፍላልህ አይ ቡና ይቅርብኝ ይልቅ የምፈልገው ጠንከር ያለ ጠንከር ያለ ምን ተኪላ ነው አይደለም አንቺን ጠንከር አድርጌ ስስም ደስታ ይሰማኛል እውነቴ ነው አረ እባክህ ከሳምኩህ የሚበቃህ ይመስልሃል ሰዎች ተመልሻለሁ። በጣም ጥሩ። እንዴት እንዴት ሆነልሽ? ገበያ እንዴት ሆነልሽ? ሁለት የተለያዩ ሱቆች እጅ የነበረና ለነገ የሚሆኑ የምግብ አይነቶች በሙሉ አግኝቻለሁ። በዛ ላይ ሶፊያ ስለናፈቀችኝ ለእሷ ኬክ መስሪያ የሚሆኑ ግባቶችንም ገጽቻለሁ። አቶ ፓንቾ ነገ ትመጣለች? እንዴት ደውለህላታል? አልነገረችም ፓንቾ? አይ እኔ እንጃ። አይ አላወቅኩም። ግን አሁኑኑ እንድትመጣ መልክት እና ዛሬ ምንድን ነው የምትሰሪ? ይገርማችኋል። ወደ ገበያ ሲሄድ በመንገድ ላይ በየቦታው የተቀመጡ የሚያማምሩ ምግቦችን አይቻለሁ። ስለዚህ እዛ ያየኋቸውን ምግቦች በሙሉ እሰራለሁ። ከዛ እናንተ ተቀምሷቸውና የትኛው ለገበያ ብቁ እንደሆነ አብረን የምንወስን ይሆናል። እንደዛ አይመስላችሁ? እሺ፣ ይቻላል ይቻላል። ፍቅር ፍቅር ፍቅር ኤሉሽ ኢዛ፣ እባክሽ አንዴ ስሚኝ። ሌላ ነገር ከማሰብሽ በፊት እርጉዝ መሆኗን እርግጠኛ ነች ንገሪ። ሙሉ በሙሉ እርግጠኛ ነኝ። እንዴት እርግጠኛ ሆንሽ? ኤድዋርዶ ነው የነገረኝ። ኬራን፣ እሱስ እንዴት ሊያውቅ ቻለ? አላውቅም። ኬት የሚስማው፣ ኬት አያገባኝም። ደግሞም እውነት እንደሆነ እርግጠኛ ነኝ፣ ምክንያቱም የሶፊያት የዛ የኤድዋርዶ ታማኝ ሰራተኛው ፍቅረኛ ነች። አላውቅም ግን ይህ ነገር ደስ አላለኝም። እኔንም ደስ አላለኝም። ግራ ገብቶኛል። ድጋሚ ከኤድዋርዶ ጋር ብትገናኝስ አይ እንደዛ እንኳ፣ አይ ሊሆን ይችላል። አዎ ኢዛቤላ፣ በደንብ ሊሆን ይችላል። አይንሽን ክፈች እንጂ አሊያንድሮ፣ አልጋ ላይ ከሆነ ያገኛችሁ የዛን ቀን የመጀመሪያቸው ላይሆን ይችላል። ስለዚህ ልጁ ኤድዋርዶ ሊሆን የሚችልበት እድል አለው። ምንድን የምትዩ ኬረን? ምን ምን እንደሆነ አላውቅም ግን ልጁ አሊያንድሮ እንደሆነ ግልጽ ነው አይደል እንዴ? እሺ ባይሆንስ፣ የእሱ ባይሆንስ፣ የወደፊት ባሌ ከዛች የማትረባ ሴት ልጅ እንዲኖሩ አልፈቅድም። ኢዛቤላ፣ በቃ አልፈቅድም፣ በጭራሽ አልፈቅድም፣ አልፈቅድም አንድ ነገር ላስቸግረው። እሺ አለቃ፣ ምንድን ነው? ይሁለ እነዚህ የድርጅቱ ያለፉት የአስራ አምስት ቀን የሂሳብ ሰነዶች ናቸው። በደንብያቸው በካንቱ ቡድን በተገኘ ገንዘብ ወጪ የተደረጉትን ወጪዎች በሙሉ ሁሉንም ቀናቸውን አንድ በአንድ እንድጽፍልኝ እፈልጋለሁ። ግን አለቃ፣ እንድሰራው ያዘዝከኝን ግራፍ እኮ ገና አልጨረስኩትም ነበር። እሺ እንግዲያውስ ይሄ በጣም አስቸኳይ ስለሆነ በቶሎ ይጨረስልኝ፣ እሺ? ስማኝ አለቃ። ምንድን ነው? ላናገር እፈልጌ ነበር፣ ስለ ብላንኪታ ነው እሱ ለሌላ ጊዜ እናቆየ። እሺ በጣም ብዙ ስራ ስላለብን በሌላ ነገር ጊዜያችንን ማባከን የለብን። ይው ልምን መሰለ ይው ልልዩስ ብላንኪታ መልእክተኛ የሚያስፈልጋት አይመስለኝም። ከፈለገችን የት እንደምታገኘኝ ታውቃለች። እባክሽን ተረጋጊ። እንደዚህ እንደምትሆኝ ባውቅ ኖሮ ከጅምሩ ማለት የማይመስል ነገር አትቀባጥሪ። እዛቤላ ምንም ነገር ብትይ ያልጅ ልጅ የኤድዋርዶ የመሆን እድል እንዳለው ከማሰብ በጭራሽ ተሰማ ተሰማኛ። ልጅ ሶፊያ እንድታሸንፍ መፍቀድ የለብንም። በጭራሽ አንፈቅድላትም። ኤድዋርዶ አጠገብም ድርሽ እንድትላት እንጂ አልያንድሮ አጠገብም ድርሽ አትላትም። ይኸውልሽ የሆነ ነገር ማድረግ እንዳለብን ግልጽ ነው። ምክንያቱም ሶፊያ አንድ ልጅ ከወለደችው ከሁሉም ጋር የሚያቆራኛት ነገር ይኖራታል። አው እንደዛ ሊሆን አይገባም። ነገር ግን ኤድዋርዶ እንኳን አባት ለሆን ይችላለሁ ብሎ እንኳን ምንም አይነት ጥርጣሬ አላደረበትም። እሱ ነው ያገባኝ። ዝም ብዬ ማየት አልችልም። በዛ ላይ እንደዚህ ሰርጉ በተቃረበበት ጊዜ ላይ ጉድ እንዲሰሩኝ አልፈቅድላቸውም። ስለዚህ ያችን ማትረባ ፊት ለፊት መጋፈጥ ይኖርብናል። እና የት ነው የምናገኛት? ሶፊያ ከሚጌል ጋር ነው የምትኖረው። አድራሻውን እንፈልግና ከዛ ነገ አብረን ሄደን እናገኛታለን። ከዛ ከእነሱ አጠገብ ድርሽ ማለት እንደማትችል ማወቅ አለባት። በአሁኑ ግን ደርሳ ካገኘዋት ውጤቶ የከፋ እንደሚሆን ሁሉንም በደንብ አስረግጬ ነው የምነግራት። እቺ ማትረባ እዚህ መታመይንን ሁሉ የለፋንበትን ነገር እንድታበላሸው መፍቀድ ይለ እንደማይሳካላት ቃል እገባለሁ እሺ ጓደኘ፣ እንዴት ሆናችሁ? ጥሩ ነበር። ማለቴ እናንተ የሸጣችሁትን ያህል አልሸጥንም፣ ግን ደግሞ መጥፎ የሚባል አይደለም። አዎ ምን መሰላችሁ፣ አቶ ፓንቾ ና ማሊና ቆንጆ ጥንድ ናቸው። ማለቴ ጥሩ አንድ ሻጮች ናቸው። እንግዲህ እኔና ጓዳሎፌ ከሽያጩ መስተጀርባ ምንም ነገር የለንም። በእርግጥ ብዙ አላስቀረንም። ተመልከቱት፣ ብዙ ይሸጠናል እኮ። ስለ ተመለሳችሁ ደስ ብሎናል፣ ምክንያቱም ካርመን የምግብ ዝርዝራችን ላይ የሚጨመር ምግብ እየሰራች ነው። ሁላችሁም የወደዳችሁትን ምግብ መቅመስ ትችላላችሁ። እነዚህ ቶስታድ የማርሊን ሲሆኑ፣ ያኛው ደግሞ ጣፋጫሳ ነው። በሉ ሁሉንም ቅመሱት፣ ቅመሱት፣ ትወዱታላችሁ። ቅመሱ ነው እሽቆኝ ልቅ መሰው በጣም ደስ ይላል። ቆይ፣ ልቅ መሰው። ሚጌል እንደዚህ አይነት ባህሪ ያሳያል ብዬ አስቤ አላውቅም ነበር፣ ነገር ግን ያደረገው ልክ ነው። ያንን ያደረገው ሉሴ አስፈላጊ ስራ እንድትሰራበት ለመርዳት ብሎ እንደሆነ እናውቃለን። እንደዛ ነው ነገሩ፣ እንደዛ አይደለማ? ምናልባት ደግሞ ሶፊያ የሆነ ነገር ብላው ቢሆንስ? ያ ውሷን ፍቅረኛው ለማድረግ እየጣረ እንደሆነ ነግረኸኛል። ስለዚህ ፕሮጀክቱን ማደናቀፉ እንደሚያስደስታት እርግጠኛ ነኝ። ይሄ ከሶፊያ ጋር የሚያገናኘው ነገር የለም ኤድዋርዶ የሚያስቆመው ሰው እንደሌለ ሲያውቅ ሁሉንም ነገር በፍጥነት ለመቆጣጠር ስለሞከረ ነው። ኢዛቤላ፣ ስለ እናትሽ መጥፎ ነገር ለመናገር ፈልጌ አይደለም፣ ግን የደገፈችው የራሷን ስም ስለሚያስጠራላት ብቻ ነው። የእኔ ፍቅር የእውነት እልሃለሁ። አየህ፣ በፍጹም እንደዛ አላሰበች። ይኸውልሽ ኢዛቤላ፣ ሐሳቤን ልታስቀይጅሪኛችሁ። አሊሃንድሮ፣ አሊሃንድሮ፣ እባክህ መነጋገር አለብን። ታዲያ ሰዎች ምንድን ነው ሉዊስ? እንኳን ደህና መጣህ። በመምጣትህ ደስ ብሎኛል። ምንድን ነው? ለምን ግስ እንዳለ ቀድማችሁ አልነገራችሁኝም? እወየኔ ውድ የሥራ ስብሰባ እኮ ነው። ከአርመን አዲስ ምግብ ሰርታለች እና ከምንሸጠው ምግብ ውስጥ ይግባ አይግባ እያለን ነው። እና ልቅመሷ አሳና ተወስታዳ ናቸው። ቅመሱትና ምን እንደተሰማችሁ ንገሩ እሺ በጣም ይጣፍጣል። እየምሬ ነው። ይጣፍጣል። አዎ፣ በጣም አሪፍ። አሁን ደግሞ ቶስታ ዳውን። በጣም ይጣፍጣል። እንዴት ነው? እንዴት ነው? ይጣፍጣል። ታውቃላችሁ ማርሊን፣ ቶስታ ዳውን ስቀምሰው፣ አዎ፣ የተሻለ ነው። በጣም አሪፍ ነው አይደል? ሁለታችሁ ተመሳሳይ ነገር እንደምታስቡ አውቄው ነበር። አብራችሁ ለመሆን የተፈጠራችሁት እሺ እንግዲህ ተወስኗል። ስለዚህ ተወስታሉ ነው የሚሆነው ማለት ነው። በቃ አለቀ። ግን ስሙኛ፣ እውነት ለመወሰን በጣም ከባድ ነው። አዎ፣ እኔ ምስማማለሁ ሁለቱም በጣም ጣፋጭ ናቸው እና እውነቱን ለመናገር ለመወሰን በጣም ከባድ ነው። ያልኩትን አያችሁ አይደለ? አያችሁ፣ እንዶች በመሃላቸው ፍቅር ሲኖር በደንብ ማንበብ እችላለሁ። በደንብ ነው የሚገባኝ። በደንብ ከሌላው በተሻለ ስሜታችሁ እናውቃለሁ። ውይ ፋውስቶ፣ ዝም ብላ አትቀባጥር። አፍንጫ ስር ያለውን ራሱ በጭራሽ ማሽተት ማትችል ሰው እኮ ነው። ታዲያ እንዴት አመሻችሁ? እንዴት አመሼ። ና ግባ፣ ማክ ግባ። ያናድድ። እሺ፣ ሰላም ብላንኪታ። ፈልጌ ነበር የመጣሁት ሰማያ ነው። ሰላም። በመጨረሻም ቀኑ መሸ። ምን አይነት ቀን እንዳሳለፍኩ ምንም አልገባሽም። ምን ተፈጥሮ ነው ምን እንደተፈጠረ አልገባሽም። ከሚጌል ጋር የነበረው ስብሰባ በጣም ያስጠላ ነበር። ከዛ በኋላ ደግሞ ብዙ ስራ ነበረብኝ። አንቺስ? ስሚኝ፣ ምን ሆነሽ ነው? በጣም የሚያስጠላ ዜና ሰምቼ ነው። የምርሽ ነው? ንገሪኝ፣ ንገሪ። ምን ተፈጠረ? አሁን ሶፊያ ነፍሰ ጡር ናት። ይሄም የሚያስጠላው ደግሞ አባትዮ አሊሃንድሮ ይሁን ኤድዋርዱ አናውቅም። አይ አያያይ ኬረን። አይ ስሚ፣ ለእንደዚህ አይነት ነገርማ መጨነቅ የለብሽም። ኤው ልጅ ፋኔሳ ምን መሰለሽ አሊያንድሮ አልጋላይ አብረው ተኝተው ካገኛቸው ከወንድምሽ ጋር አብረው የተኙት ለመጀመሪያ ጊዜ ነው ብዬ አላስብም። አይ አያያይ የዛ ሴት ሌላኛ ውሸት ነው የሚሆነው። ው ልጅ ከሁለት አንዱን ለማጥመድ ከዚህ ሌላ ምንም አማራጭ የላትም። ለዛ ነው የኤድዋርዱ ልጅ ቢሆን አስብሽዋል። ይሄ ሲፈጠር ማየት አልችልም። አይ፣ አይሆንም። ካረገዘ እንኳን የሚገኝ ልጅ ነው የሚሆነው። የእኛን ህይወት ለማበላሸት የቆመች ባለጌ ሴት እንደሆነች ግልጽ ነው። ስለዚህ ባክሽ ገረ በእሷ ማታሊያ እንዳትሽ ይመስለኛል፣ መጥፎ ጊዜ ነው የመጣት። እባክህ እንደዛ ትበል። ዝግጅት እንዳላችሁ አላውቅም ነበር። ምን እያከበራችሁ ነው? አመንክም አላመንክም የስራ ስብሰባ ነው። እንግዲህ እንደዛ ብለው ነው የሚጠሩት ለረብሽ ፈልጌ አልነበረም የመጣሁት፣ ግን ጓደኛሽ ሉዊስም እዚህ የሥራ ስብሰባ ላይ እንደሚሳተፍ አላውቅም ነበር። አለን ላገኘ ቢሮ መጥቼ ነበር፣ ግን ስራ ላይ ነው። ልጅ ብላንኪታ ችግር የለው አትጨነቂ። ይመስለኛል ጥሩ ጊዜ ላይ አይደለም የመጣሁት። በቃ ሌላ ጊዜ እንገናኛለን። ደናደሩ ደናደር ደናደሩ ሊላ አስተፈልጋለህ? አልፈልግም። ለማንኛውም ልወጣ ስለሆነ መፍጠን አለብኝ። ልትወጪ ነው እንዴ? አዎ፣ በቃ አባቴ ጋር ልሄድ ነው። ስራውንም ትንሽ አግዘዋለሁ። በዛ ላይ ብላንኪታ ቤት ውስጥ ለእኔ ብለው ኬክ እንደሰሩ ይነግራኛለች። ስለዚህ ብሄድ ደስ ይለኛል። በጣም አሪፍ። ስራ ስራለኝ። እዚሁ ይቆያሉ? ማክስ ይመጣል? አይ፣ እሱ አንዳንድ የሚያስተካከላቸው ነገሮች አሉት። እሺ። የምትፈልገው ነገር ካለ ግን ደውል፣ አሳውቀኝ። እሺ። ከዛ እንደምንም ብዬ ቶሎ ብዬ ተመልሼ እመጣለሁ። እሺ ለሹፌሩ እንዲያደርስሽ ንገሪው። አይ አያስፈልግም፣ እኔ ራሴ ሄዳለሁ። አትቸገር፣ አትጨነቅ። አያያይ ሶፌ አባክሽ፣ አላውቅም። ብቻ ድንገት የሆነ ነገር ቢያስፈልግሽ እንኳን ሹፌር ያስፈልግሻል። አይ ችግር የለው፣ ምንም አያስፈልገኝም አልኩ። እዛ ጋር አውቶቡስ ስለማገኝ ችግር የለ። እሱ ቢያደርስሽ እኮ እኔም ልብ ያርፋል። እሺ በቃ፣ ትደርስ አሳውቀሃለሁ። ቁርሱ ደግሞ በጣም ጣፋጭ ነበር። አመሰግናለሁ። ምን ሆነሽ ነው የኔ ውድ? ቁርስሽን እንኳ አልነካሽውም። ይቅርታ አድርጊልኝ ምንም አልራበኝም። ምን ሆነሽ ነው ውዴ? እባክሽን ንገሪ፣ የአለን ነገር ሊገባኝ አልቻለም። ለምን ምን አድርጎሽ ነው? በስራው ምክንያት በጣም እንደተጨናነቀ አውቃለሁ፣ ግን በጣም እያራቀኝ ነው ያለው። ስልክ እንኳን አይደውልልኝም። ትላንትና ማታ ደግሞ ሉዊስን ስላየው ተናደደ። ውይ ቀንቶ ሊሆን ይችላል። ይ አዎ ይመስለኛል፣ ግን የሚያስቀና ምንም ነገር የለም እኮ። ይኸውልሽ የኔ ውድ ሉዊስ እኮ መውደድ ብቻ ሳይሆን አንቺን በጣም ነው የሚያፈቅርሽ አለን ደግሞ ይሄ ነገር በደንብ ገብቶ ወይ? እማዬ፣ እኔ ታዲያ ምን ላድርግ? ሁለቱም በእኔ ምክንያት አዝነው ማየት አልፈልግም። ሁለቱም የሚወዱሽ ከሆነ እንደዚ አይነት ስሜት ሊሰማቸው ግድ ነው። በዛ ላይ ሁለቱም አብሮ ስለሚሰሩ ነገሮች ከምታስዩ በላይ የበለጠ ውስብስብ ይሆናሉ ማለት ነው። እዚህ ጋር ዋናው ነገር አንቺ ምን ይሰማሻል የሚለው ነው፣ እኔ ውድ። ምክንያቱም እኔ እንደማየው ከሆነ ከአለን ጋር ሆነሽ ራሱ ለሉዊስ የሆነ የተለየ ስሜት አለሽ። አዎ እውነት ነው። ይታይሻል አይደል? ሁለቱም ደግሞ ይህ ነገር ገብቷቸዋል። ስለዚህ ለመወሰን ልብሽን ማዳመጥ ይኖርብሻል ማለት ነው። ውይ እማዬ፣ እንደዚህ እንዲሰማኝ አልፈልግም። ውይ የኔ ጣፋጭ ልጅ፣ በጣም ነው የማዝነው። እንደዚህ እንድታዝኝ አልፈልግም። የሚጌልን አድራሻ አግኝቼዋለሁ ታውቂያለሽ። እዛ መኖር መቻሏ ግን የእውነት በጣም ገርሞኛል። ናው በጣም ይገርማል። ለማንኛውም ቫኒሳን አናግሬያት ነበር፣ እና እርግዝናው ሌላ የሶፊያ ውሸት ነው ብላ ነው የምታስበው። በዚህ ማላይ በዛ እጃችንን አጣጥፈን ልንቀመጥ አይገባም። ዝምሞ ማለት የለብንም። ምንድነው እቅዳችን? ምንም እቅድ የለንም። ለአሁኑ ቤቷ ድረስ ሄደን በሰላም እናናግራታለን። በቃ ይኸው ነው። ከሚጌል ጋር ብትሆንስ? አላውቅም። ኬረን፣ እሱን አላሰብኩበትም ነበር። እኔ የምፈልገው አሊሃንድሮን ለማግኘት ከሞከረች የኔን ሕይወት እንዳበላሸችው ሕይወቷን እንደማበላሸው እንድታውቅ ብቻ ነው የምፈልገው። እዚህ ስላገኘው ደስ ብሎኛል፣ አሊሃንድሮ እዚህ ምን ታረጋለህ? መነጋገር አለብን ካንተ ጋር ምንም የምነጋገረው ነገር የለም። ይገርማል። የቤተሰብ ጉዳይ ባይሆን አልመጠም ነበር። አያገባኝም፣ ሄድልኝ። እኔ እናንተ የዘረመል ምርመራ ማድረግ አለብን። ምን ስለምንድን ነው የምታወቀው? ሶፊያ እርጉዝ እንደሆነች ነግራኛለችና ልጁ ያንተ ይሁን እኔ ማወቅ አልቻልኩም። በጣም ባለጌ ነህ። እንዴት ነው ግን እንደዚህ ባለጌ ሆን? ልጁ ከሁሉንም ነገር ይቀየረዋል አሊሃንድሮ። የኔ ልጅ ከሆነ ደግሞ ኃላፊነቴ ምን እንደሆነ አውቃለሁ። በጣም ሻሻ። እዚህ ደስ መተ ይህንን ለእኔ ለመንገድ እንዲህ ድፍረታ። እንግዲህ ነገሮች እንደዚህ ናቸው አሊሃንድሮ። ሶፊያ ደውለን የነገረችኝ። ይቅርታ፣ ሶፊያ አትደውለልህ አሊሃንድሮ። እዚህ መጥቼ የነገርኩት ትክክለኛ ነገር መስሎ ስለታየኝ ነው። ያልከው እውነት ከሆነም ሶፊያ እኔ ጋር ነበርበት። በስራዋ በጣም ሀፍረት ተሰምቷታል። ለዛም ነው ላንተ አልነገረች። አባቱ ማን እንደሆን አታውቅም። ቤቴን ለቀውጣል። ከሶፊያ ጋር ያለኝ ነገር እንደሚጎዳ አውቃለሁ። አሁን ልጣልኝ ግልጽ ብትሆን ይሻላል።